ሳሊ ደውላን የዛን ሰዓት ማለት ነው። ከዛ ለምንድን ነው የምትደውለው? ምን አድርጊ ነው የምትለው ምናምን ስለው አይ ልጅን ልጅን መፍትሄ ከሆነ ልጅን መጠየቅ አልችልም እንደ ምናምን ነገር ይለኛል። ልጅን ጠይቅ የከለከለህ የለም። ከዛ ልጅን ጠይቅ ችግር የለውም። ምን ፈለግ ሰላም ና ደህና ናት፣ አድጋለች። እንደዚህ ኩና ነበር እንደዚህ ኩና ነበር አልልም፣ አይወጣኝም በጭራሽ ማለት ነው። ሰላምነቷን ብቻ ነግረዋለ። ከዛን እያለ ከዛ ጓደኞቹ ሚደዋውላሉ ምናምን ከዛ እና መታረጋት እንዴ በስማ ወደው ነበር እንደምወደው ግን አስጠልቶኛል። ስሙን እራሱ ብታነሱብኝ ጥሩ ነው አታምሱብኝ በቃ ደህና ይሁን፣ ለልጅ ለስሙ ይሁን ደህና ይሁን። ከዛ ውጭ እኔ ከሱ ጋር ምንም ግንኙነት የለኝም ምናምን ብዬ በቃ ፊት ነሰው አለሁ ምናምን። ከዛም በኋላ አረብ ሀገር ተነስቼ በጀመርኩ በሶስት ወሬ ወደ አረብ ሀገር ወደ ዱባይ መጣሁኝ። ከዛም በኋላ ዱባይ እየመጣሁ እያለ በመሀል ስልክ ይደወላል ማለት ነው። ራሱ ነው የሚደውለው በሌላ ስልክ። የአረብ ሀገርን ተመጣሁ በኋላ የቁጥር ቀይሬ ያለሁኝ መዲያም አውጥታለች። ከዛም በኋላ በሌላ ስልክ በዋትሳፕ በኢሞ በማይገባበት ነገር የለም ወይ፣ ምንድን ነው አድርግ የምትለኝ እሱ እንደሆነ አውቄ አለኝ ብሎክ አደረገው በቃ። ምን ለበለሽ አዲስ አበባ እኔ ከቀንቀን ቴስት እንደሚያመጣ አላውቅም ብሎ ካደረጋለሁ። አሁንም በሌላ ስልክ ይበጣም ብሎ ካደረጋለሁ። አሁንም ቆይ እኔና አንቺ ተገዳዲልና እንዲያለኝ ምንድነው ተገዳዲልና ማለት አንተ እኮ ገልህኛል አልኩት። እኔ ጥሩ ሁኔ አቋም ያምሮ መልክ ያምሮ ሁሉ ነገር ያምሮ አሚን ብለ ተቀበልኸኛል። ግን ጠቆሬ ከስቼ ደግሞ እቺ ሚስቴ አይደለም ያልከኝ ወንድ ልጅ እኮ ነው። ብሞት ራሱን ያንተን አረሳለህ። ሌላ ምንም አርገኝ ምንም ችግር የለውም ረሳለህ። ግን ይሄን ደግሞ ሚስቴ አይደለችም ያልከኝ የልጅህን እናት ሚስቴ አይደለችም ያልክ ሰው ከነ ምናምን ነገር አልኩ ከዛ ስለው እና ምን ችግር አለው ይሄ እኮ ይቅርልሻለሁ በምፈልጊው ነገር ዋጋ ከፍላለሁ ችግር የለውም ይቅርልሻለሁ ይቅር እንድትይኝ እፈልጋለሁ በቃ ብታንቺ የምፈልገው ይቅርታ ነው አለኝ ስሚ አንቺ ከዛ እንደዛ ሲለኝ አይ እኔ አልልም። አንተ አልተበደልክም፣ እኔ ነኝ ተበደልኩት። ስለዚህ ምን ይቀራልልህ ምናምን ነገር ብሎ በሰራው በቃ ለመጨረሻ ላይ ቤተሰቦችሽ እንደሆነ ሆነ ነገር አትበለኝ። እንደዛ ካልሆነ አንቺ እሺ ካላልሽ ቤተሰቦችሽ ላይ እርምጃው እስቲ ያለው ምናምን ሲለኝ፣ ቤተሰቦቼን ልጅሽ ምን ባሳደጉ ልጅህም እዚህ ቦታ ባደረሱ እኔ እኮ አይደለሁ የሚያሳደግኳት አንተ አይደለም የሚያሳደግከው እነሱ ናቸው። ምን ብለህ ነው እንደዚህ የምታደርገው ስለው አይ ስለዚህ እሺ ማለት አለብሽ በግዴታ አዎ፣ በግዴታ ነው በወደታ ሳይሆን በግዴታ ነው የምታረጊው ምናምን ነገር አውዬ፣ እሺ ምን ምንድነው የማደርገው እሺ ስለው፣ ይቅርታ አድርጊልኝ፣ እንታረቅ፣ ወደ ድሮ ድሮ ፍቅራ ፍቅራችን እንመለስ ምናምን ነገር። እኔማ ሞታታለሁ እንጂ የምታደርገውን አድርግ አንተ ሂደ። የሆነ ነገር ካደረግ እውነት መንግስት የለም ወይንም ደሞ ህግ የለም። እኔ ደሞ እኔን ይፈልከው ማድረግ ትችላለህ፣ ግን ቤተሰቡ ጋር ሂድና አንተ የሆነ ነገር አድርግ፣ የዛን ሰዓት እንገናኛለን ና ብሎ ተባብለን እንዛዛታለሁ። አሁንም እንደዛው ነው። ምንም ሊመጣልኝ አልችልም። እንደውም በቃ በዚህ ምክር እንዲሰጪ ነበር የገባሁት። በጣም ደፋር ወይ ወይ አያችሁ፣ ዛሬ አረብ ሀገር ስትመጣ ፈለጋት። ኧረ በጣም በጣም እኮ ነው፣ በጣም እኮ ነው የሚገርም ንቀት እኮ ነው። ጋይስ ታውቃላችሁ፣ ንቀት ኢትዮጵያ እያለ ታልፈለጋት፣ ዛሬ አረብ ሀገር ስትመጣ ብር አላት ብሎ ፈለጋት። እሺ፣ ማይወለው አለሽ ታው ልጆች እየተንጃጩ ሆነ ነው አረብ ሀገር ከመጣሽ ስንት ጊዜ ሆነ? ሶስተኛዬን ጨርሼ አራተኛዬን ይዣለሁ። አመት ነው ወር ላ ሶስት አመቴን ጨርሼ አራተኛዬን ይዣለሁ። አራት አመቴን እና እስከ ዛሬ አንቺ መጠየቅ እንታረቅ ማለት ጀመረ ነው። ልክ በመጣሁኝ መጣሁኝ በሶስት ወር በአራት፣ በአምስት ወር አካባቢ ዲውላን ሲደውል እኔ ዲሙ፣ እህ ማን ሰጠው ቁጥርሽን? ሚሰጠው? የሆነች ልጅ አለች አዲስ አበባ የገዛ ጓደኛዬ ማለት ነው። እሷ ናት እሷ። እኔ በምን እንዲያስፈራራት አላቅም። ልጁ ባይዘው እንደ መከላከያ ገብቷል። የድሮ ስራው አይደለም እና በምን ያስፈራራት አላቅም። በምን ያርጋት፣ እሷ ናት እርግጠኛ ነኝ ማለት። እሷ ደግሞ ልትነግረኝ በፍጹም አልቻለች። ሌላ ማንም የሚያቄ ይለም ቤተሰብም ሲጀምር አያቅም። የቤተሰብን ቁጥር ቀይረዋል እኮ እሺ ማለት በቃ እንታረቅ፣ ያላንቺ መኖር አልቻልኩም፣ እናፈቅሽኝ ነው የሚለው። አዎ የድሮ ሚስቴን ተለያይተናል፣ ተለያይተናል ያለችበትንም አላውቅም፣ እነግርሻለሁኝ። በዛ በችግራችን ሰዓት በመሀል ገብታ የተወሰነ ነገር ስትሰጠኝ፣ አዎ ቸግሮኝ ነበር። እናንተ አንቺንም ደሞ ከብዙ ነገር አተርፋለሁ ብዬሽ ወደሷ ገብቼ ነበር። አንቺ ደሞ ቢብለሽ በመሃል ወደ ቤተሰብ ጋር ሄድሽ፣ አልጠባሽኝም፣ ችግሮቹን እስተማመቻች አልጠባሽኝም አለኝ። ከዛ እሺ እኔ ምን አርኩ በቃ ሄርኩ ቤተ ሰብ ጋር ልጅ አስቀምጨ መጣው። ከዛ ውጭ አንተ መቸጣ ደውላ፣ ስንትና ስንት ፈተና ያሳለፍኩ ሰው ነኝ። ልጅቱም ምን ሁና እንዲሆነች አንድ ቀን እንኳን ደውላ አልጠየቅም? ስሙን ወልዲ ያህን ምናምን ነገር ስለው እሱም አውቃለሁኝ አልጠየቅኩሽም፣ ለሱ በጣም ይቅርታ ይላል እና አሁን እሺ ምን አድርገኝ ስለው አረ በቃ እንዲህ አዲስ በቃ ፍቅራችን። እኔ ደግሞ በቃ የፈለገ ቢሆን አልፋታም፣ ሞታታለሁ እንጂ ከአንተ ጋር አልገናኝም ወይም ደግሞ አልታረቅም ነው የምለው። እና አሁን በቤተሰብ ያስፈራራኛል። እሺ አንቺ ውስጥ ውይ፣ አቡዬ ይህ ሰውዬ ስለሚወደኝ ያለኔ መኖር ላቃተው ነው ተመልሶ የመጣው ብለሽ ታስቢያለሽ? አውዬ የሚወደውን ሰው ማለት ነው። እኔ እኮ የሚወደኝና የማይወደኝ የዛን ጊዜ ሰራተኛ የናት ካለ ወዲህ እንደማይወደኝ አወኩ። በዛ በፊት ምንም ቢላም ነው ነበረ። ግን ጠቁሬ ከስቼ ከሰውነት ተራ ስለወጣሁ ብቻ ይቺ ሰራተኛ የናት ብሎ ስላለ ብቻ በቃ ቆረጠ። እኔ ደግሞ አንዴ የተወደድ ወደድኩን ተጠላው እንደዛው ለምን ፊቴ ፍርፍር አይልም? ለምን ህይወቴ አታልፍም? አንዴ ምን እኔ በጣም ወደው ነበረ፣ ህይወቴን ሁሉም ለመስጠት የሆነ ሰዓት ላይ መኪና ዲጋ ደርሶብን ነበርና አብረን ደስ በአስፋልት ላይ ደረ። እሱ የሆነ ነገር በቃ ጥልፍ ብሎ ሆነ፣ በቃ ሞተ ብዬ ነው መኪና ውስጥ ገብቼ ነበር። አስቀድሜ ማለት ነው ህይወቴን የሰጠሁ ልጅ ነኝ፣ ለሱ ብዬ ማለት ነው። ብዙ ነገር አሳልፍ ያለው እና ያንን ቅንጭላት ላላ አሳልፍ ደሞ ስለዚህ ምን ይሰራልኛል? ለልጁም አይሆን ሰው ነው። እኔ ተሳስቻለሁ ብለሽ የምታስበይቱ ጋር ነው አውዬ እኔ እንዲያሰብኩት ነገር እኔ ምንም አልተሳሳኩም። ምንም ነገር ምንም ያደረግኩት ነገር የለም። አኑሮ ኑሮ ለማሸነፍ ልጅን ላ ሂጄ ቤተሰብ ጋር ሂጄ ልጅ ላመጣ ወጥቻለሁ። እሱን አልተናገርኩም። እሱ ላይ ደግሞ አንደኛ ብነግረውም እንደማያሰድኝ እርግጠኛ ነኝ። ሁለተኛ እዛ ተቀምጬ ምን ሰራለሁኝ? እወጣለሁ፣ ሰራለሁ? አይቻልም። ልጅቱ ከልጅቱ ጋር ምንም ልችል ይችላል፣ አልቻልኩም። ልጅ ይዤ በዛ ላይ ዝናብ ነው፣ በዛ ላይ ብንገዱ አይመችም። ምን ሰዓት በቃ ኒንጃም እኔ እዚህ ቦታ ነው የምለው ነገር የለኝም የተሳሳኩበት ማለት ነው ኦኬ ስለዚህ አንዳንዴ እኛ የራሳችን በራሳችን ስለማይታየን የሰው ልጅ የራሱ ሰይታት በራሱ ብዙ አይታየውም መስታወት ነው የሚያሳየው አይደል እኔ እንደ መስታወት እኔ እኔ ታሪክሽን አዳምጪ አንቺ ተሳሳትሽ ብዬ የማሰበው ቦታ ምንድን ነው ኦልሬዲ ባለ ትዳር መሆኑን ያወቅሽ ሰዓት እንደዋሸሽ ባነበር ያወቅ ይችላል ልታይ ይገባ ነበር ሰውዬው ለሚስቱ ያለውን አንቺ አይሆንም ነበር ገባሽ። የዛን ጊዜ በቃ ተመልሰሽ አብረሽ ልትኛ አይገባም ነበር በቃ ስልኩ እጅሽ ላይ ሆኖ ሚስቱ ደውላ ወንድም አለም ጭራሽ ወንድም አለም ብሎ ሚስቱን ሴቭ ያደረገ ሰውዬ አንቺ ነገ አንቺንም ወንድም አለም አጎት አለም ብሎ ሴቭ ያደረግሻል። ገባሽ አ ሶስተኛዋን ሲጠርስ ያኔ ማቆም ነበረብሽ። ከዛም በኋላ ኦልሬዲ የሆነ ምንም የሚሰራች ስለለ ያኔ ነው የተሳሳቸው እንጂ ሰውየው እንደዋሸ ባለስዳት የዘን ሰዓት፣ እውነትሽን የዘን ሰዓት በጣም ነበር፣ ቤተሰብ ጓደኞችም እንደዛ ነበር። ግን እኔ ደግሞ የዘን ሰዓት ፍቅር በጣም ስለመወደውና ያለኝ ሁሉ አመንኩት። አማልፈልጋትና ትልቅ ሰው ናት። የአምስት ዓመት የአራት ዓመት ብልጫ አለብን። ስለዚህ አልፈልጋትም ሲለኝ እውነት መሰለኝ። በቃ ደግሞ እኔ እና እሱ እኔ እና እሱ እያወራን ውሸታም ወንድ ነው። ሚስት ሴቱን ሚስቱን በእድሜ ስለምትበልጠኝ አልፈልጋትም፣ እንዲህ ስለሆነች እንዲህ ስለሆነች ብዬሽ፣ ውሸታም ነው። ካልፈለጋት ከሷ ጋር ያለውን ግንኙነት ቆርጦ ጨርሶ ነው ከአንቺ ጋር መጀመር የነበረበት፣ ገባሽ? እንጂ በድብቅ አይደለም። ውሸታም ሰው ነው በድብቅ የሚያደርገው። መልሶ እኮ ሄደ እሷ ጋር ከሱ አልወለደ፣ ከአንቺ ብቻ ነው። ስጠይቃት የሆነ ሰዓት ላይ እንደዋወል ነበረ እና በፊት ነበረኝ በስተት በስህተት አርግጀግ ግን ወጣው ወዲያው ነው ያስወረደኝ አለ በመድኃኒት ምናምን። እራሱ ከየት እንዲያስመጣ አላውቅም። እራሱ ነው ያስወረደኝ፣ መድኃኒት ሰጠኝ። ልጁ በ በሁለት ነው የሆነ ሰዓት ላይ እንደዋወል ነበረ። ምን ሰዓት ላይ መሰለሽ? እኔ ከክፍል ሀገር መጥቼ በመጣው በሁለት ወሬ ማለት ከሱ ጋር አብረን እንዲመጣን አካባቢ በሌላ ስልክ ቀይራ እኔ ብሎክ አስደረገኝ። ዘው ቁመን ማለት ነው ተሱም ተኔም ብሎክ አስደረጋ። እና መልሳ በሌላ ስልክ ቀይራ ደወለችልኝ እና የሱን ጸባይ ልንገርሽ ስልሽ እሱ አይሆንሽም፣ ለኔ ያልሆነ ላንቺ አይሆንሽም፣ ስለዚህ ተይልኝ ነው የምትለኝ። ገባሽ? እኔ ደግሞ ልጅቷ ይዘንሳ ፈጥሬያት አለሁኝ የሱን በቃ እሱ አይሆንሽም፣ እሱን ተይልኝ። እኔ በጣም ወደዋለሁ፣ የልጅነት ነው ጓደኛዬ ነው። እኔ ነኝ ያስተማርኩት፣ እኔ ነኝ እዚህ ቦታ ያደረስኩት። ገንዘብን በጣም በብቶኛል። ስለዚህ በምን አታለሽ ነው እና እኔ ምንም አላታለልኩትም። አዎ በእርግጥ ከአረብ ሀገር እንደምጣ ያቃን፣ ምናልባት ያንን አይቶ የሆና እሱ ገንዘብ ታይ፣ እንደዛ ነው የሚፈልገው ነገር አድርግ ታይልኝ። እኔ ልጅ ፈጥሬያለሁ፣ ስልጅቱን ለማላረግ ነው ስላምስላት። ከዛም በአንድ አንድ ነገር ተጣላን፣ ደግሞ መልሰን እሷ ጋር ማለት ነው ማለት ማርገስ ሲጣቅ ተጣናችሁሽ እንደዛ እያልኳት እያለ ለሊት ትደውላለች። ከዛ እኔ ደግሞ ያላልኳት ምናምን ለሱ ትነግረዋለች። አንቺ ከሱ ጋር ከሱ ጋር መደዋወል ጀመርሽ እንዴ ምናምን ነገር ይለኛል። አይ አንዳንድ ነገር እያካፈለች ነው፣ ምንድን ነው ስላንተ ፀባይ ስላንተ ነገር። ከዛ እሱ እሱ እንደዛ ብሎ እኔ ሲቆጣኝ በቃ አንቺ ምንድን ነው? እኔ ማውራሽ ለሱ ለምን ታወራለሽ ምናምን ስላት ሀላስ እኔ ላወራሁት ማን ያወራው ነ? ስለዚህ ማቆም ትችያለሽ ምናምን በቃ የሌሌ ነገር ስትል፣ በቃ እንደውም እሱ ያልሆነኝ አንቺ ትሆኛለሽ ብዬ አላምንም። በቃ እንደውም የምትነግሪው ሁሉ የጥላቻ ነው፣ እሱ እንዲጥለውና ያ፣ ስለዚህ ልጄን ላሳድግበት ምናምን ነገር። ከዛ ተጣላን ብሎክ ተደራረግን ማለት ነው። ከዛም በኋላ በቃ ስልሽ እንደማትቆርጥለት እና እንደማትተው አውቄያለሁ፣ በፊትም ጀምሬ ማለት ነው። ይዘን ሰዓት ምንም ምርጫ ስለሌለኝ ነው፣ እቺን ልጅ ስለፈጠርኩ ብቻ ነው እንጂ ምንም ቢሆን ምንም ገንዘብ ያላት ልጅ ናት። በዛ ላይ ደግሞ እኔ እንጃ ብዙ ነገር እንትን ብላለች፣ ብዙ ነገር ማለት ስልሽ ከሱ በቃ ብዙ ላይ ሳልፍ ያለሁኝ አልወሰድኩበትም። የእሱ ቤተሰቦች አያውቁም፣ የእሷ ቤተሰቦች ደግሞ እያውቃሉ። እንደዚሁ በቃ የሆነ ነገር ልግዛለት ሱቅ ምናምን ልክፈትለት ብየው እምቢ ብሎ ነው ምናምን እና በቃ ቆይታ ያለሽ መጦች መጦች እኔ ጋር እንደሚመለስ ብላኛለች። እንዴት ተማመነች እኔ በምን እንዴት ተማመነች አላውቅም። ብላኛለች የሆነ ሰዓት ላይ እንደሚመጣ ተመልሶ እንደ ትንሽ ተጠቅሜባት እመጣለሁ ጠብቂ። አላቅም አላቅም። እንደዚያ ብላኛለች። የሆነ ሰዓት ላይ ቆይታለች። ጠብቂ የሆነ ሰዓት እመጣለሁ ትንሽ ልብላት እና ከአረባ ጣች ትንሽ በልጃ ጣለ አለው። ጠብቂኝ ብሏት አሁን ግን ማለት ነው ቁጥርሽን ጓደኛሽ ሰጠችው። ከዛ አበራሽ ለምን ካልፈለግሽው ቁጥር አትቀይሪም ወይ፣ ወይ ብሎክ ለምን አታደርጊም? ቀየርኩኝ። እና እኔ ደግሞ ሴትዮ ማለት ነው ዋናንትን ቀየሱ ሲሙን ቀየርኩኝና፣ ዋሳብህ ግን አልቀየሱ ኢሞ አልቀየርኩም። ከዛ ኢሞውን እየተጠቀምኩበት ነው። ሲሙን ግን ይሄውልሽ ምናምን ቤተሰብ ጋር ደግሞ በኢሞ ነው መገናኘው። ገባሽ? ከዛ ኢሞውን ማጥፋት አቃተኝ እና ለብዙ ደቂ ለብዙ ወር ያክል በኢሞ ነበር እንትንም ነው። ከዛም በኋላ ከኔ ላይ አንዴ ምን ብሎ እንዲሸው ወዲ ታውቂያለሽ? አው የቤተ የቤተሰብን ስልክ ለመቀበል ደውሎ ልጅሽ ጋር ደውለሽ ነበር ምናምን ነገር አለኝ። የሆነ ሰዓት ላይ ደውሎ አዎ፣ ደውሎ ደውዬ ነበር ይሄን ሁለቀን አለኝ። አይ አንዲ አንዲ ሳምንት ምናምን ሆነ። እኔ ደግሞ የሰማሁት የዛን ሰዓት የሆነ ተደውሎ ልጅሽ ሞተች ወይ ልጅሽ የሆነ አደጋ ደረሰባት እንዴት ተባለ መሰለኝ። ማለት ተደውሎ እንዴት ተነገረው ምናምን መሰል። ከዛ አንቺ ምንትስ አንቺ ሰው አገሬሽ ደሽ ምን ታያለሽ ልጅቱ እዛ እንዲዝ እንዲዝ ኩናለች ምናምን ነገር ስለኝ ከዛ ሲስ ስጪኝ ብራዘርሽን ስልክ በሌላ ስልክ ልሞክር ምን አለች ምናምን ነገር በቃ የሆነ አደጋ እንደደረሰ አት ምናምን ነገር አስመስሎ ከዛ የብራዘርን ስልክ ስጠት አደረኩት። ከዛ እኔ ደሞ ቶሎ ብዬ ብራዘር ጋር ስለኝ እኛል ደውልንም የቱ ይሁን እንደና አት ምናምን ብሎ በሲስተም የብራዘርን ስልክ ተቀበለኝ። ከዛም በኋላ ስልክ ማጥፋት አልቻልኩም። ገባሽ? ከዛ እሱ ጋር ደውሎም ሌላ ስልክ እንደዚህ ተቀበለም ማለት ገባኝ። ወንድምሽ ስልክ አለው ማለት ያንቺ አለው ማለት አይደለም። ትቀይሪና ስልክ ለቤተሰቦችሽ፣ ይሄንን ስልክ ከዚህ በኋላ ለማንም እንዳትሰጡ ብለሽ አዲስ ትቀይሪና ለቤተሰቦችሽ። ኢሞም እኮ አዲስ መክፈት ትችያለሽ። ከዛ የቤተሰቦችሽን ቁጥር ሴፍ ታደርጊ እና በዚህኛው በአዲስ ኢሞ ታወራጫለሽ እንዳያገኝሽ። እኔማ ሌላ ቀየርኩኮ፣ ኢሞ ምናምን በጓደኛ ቀየርኩ፣ ግን ስልክ እንትን አለ። በቃ ከዚያ ወዲህ ሊፋተኝ አልቻለም። ይኸው አለ አለ፣ በቃ አሁንም አለሽ። አሁን በቀደም እራሱ በቃ ብሎክ አድርጌው ምናምን በሌላ ስልክ እንትን አለ አሁንም አለው ስልክሽ? አዎ። ቀይር ያለው አዲስ ቀይር፣ ግን በሌላ ስልክ ይህን ሁለት ቀን ራሱ እየተደወለ ነው፣ አላነሳሁም። ቀጥታ እራሱ ከኢትዮጵያ እንደሆነ ስልኩ ሌላ ስልክ ነው። እኔ አላቅም። ሆን የሚያስፈራረው ሰው አለ። እኔ አላቅም ብቻ እኔ ራሱ እያልኩ ነው ከቤተሰብም ከሁሉም ልጥፋ እንዲ ብዬ በቃ ራሴ እያማከርኩ ነው እ ከየት እንደሚመጣ ራሱ አላውቅም። ማለት ጓደኞቼ ጋር ደዋወላለሁኝ። አዳምጪኝማ አንቺ እውነት ለውጥ የምትፈልጊ ከሆነ ከዚህ ሰውዬ ጋር ተመልሰሽ ህይወትሽን ገሀንም መክተት ማትፈልጊ ከሆነ ልንገርሽ፣ አንደኛ አዲስ ቁጥር አውጪ፣ አሮጌውን ቁጥር ከቤተሰብ ጋር ብቻ አውጥተሽ ስጨርስ ዘግተሽ፣ እዚህ ከማዳም ጋር ለስራ የምትጠቀሚው አንድ ቁጥር በቃ ቤተሰብ ጋር ማውራት ስትፈልግ ያንን ኦን ታደርጊ እና አውርተሽ ስጫሽን ዘግተሽ አስቀምጫለሽ። ከዛ በፍጹም ሊያገኝሻ? ይችላል? ያገኝሻል? አንቺ ካልፈለግሽ፣ ጓደኞችሽ ደግሞ ቢቀሩስ ከህይወትሽ ይበልጣሉ እንዴ? አቋም የለሽም? ተመልሰሽ በዚህ ሰውዬ ለመበላት ሀሳብ አለሽ? ወላዋይ ከሆንሽ ማለት ነው ሚታርገሻ። ወላዋይ ከሆንሽ የሱ መጫወቻ ነው የምትሆኝው። ወላዋይ ከሆንሽ እድሜ አቋም ከሌለሽ እድሜ ልክሽን የሱ መጫወቻ ነው የምትሆኚው እድሜ ልክሽን መቼም ገብተሽ ለልጅሽ ከጉገ ልጅሽ ጎን መሆን በሀገርሽ ላይ መኖር ድጋሚ ትዳር መመስረት ሌሎች ልጆችን ወልደሽ ማሳደጋችም እድሜ ልክሽን ለሱ ሱ ስትቀልቢ ለሱ ገንዘብ ስትልኪ ትኖሪያለሽ ቆፍጣና ካልሆንሽ ቆራጥ ካልሆንሽ ጓደኛ አይደለም ጓደኛ ቤተሰብ ይቀር የለ እንዴ ከአንቺ ከህይወትሽ ማን ይበልጥብሻል? ለአንቺ እኮ በህይወትሽ ኢምፖርታንቱ ነገር ዋናው ነገር በህይወትሽ ልጅሽ ናት። ልትሆን የሚገባው አለቀ። ልጅሽና ልጅሽ አይደለም። ጓደኛ ቤተሰብ ይቀራል፣ እህት ወንድም ይቀራል፣ እናት አባት ይቀራል። አላማሽ ልጅሽ ናት። ስለዚህ ጓደኞቼን ስለማውራ ጓደኞቼ ስተውት ይሆናሉ ምናምን፣ ይሄ የቆራጥ ሴት ንግግር አይደለም። በቃ ከህይወትሽ ያወጣሽ የተተፋ ምራቅ አይላስም በድጋሚ። ገባሽ? ለማንም እድሉን ልትሰጪ አይገባም። አንዴ አንዴ ጎድቶሽ ሄዷል። አለቀ። አንዴ አንዴ ንቆሻል። ሰራተኛ አይናት ብሏል። አፍሮብሽ ስለጠቆርሽ፣ ስለተጎሳቆልሽ ለጓደኞቹ አፍሮብሽ ሰራተኛ አይናት ብሏል። ምንክናት ሲባል ከዚህ በላይ ደግሞ ምንም ነገር የለም። ምንም እንዲልሽ አጣብቂ። ከዚህ በላይ የሰው ማንነት የሚታወቀው ሲኖርሽና ስታጪ ነው። ሲኖርሽ ሰዎች አንቺ ምን አይነት ሰው እንደሆንሽ ያውቃሉ። ስታገኚ ስትኮሪባቸው ስትዘጊያቸው ምን አይነት ሰው እንደሆነሽ ይገምታሉ። ስታጪ ደግሞ አንቺ ሰዎችን ትገምቻለሽ። ስታጪ ፊት ሲነሱሽ ገና ለገና ልትበደረን ነው እቺ ችጋራ መጣች ብለው ፊት ሲነሱሽ አንቺ ሰዎችን ትገመግሚበታለሽ። አንቺ ገንዘብ ሲኖርሽ ሰዎች አንቺን ይገመግማሉ፣ ስታጪ ደግሞ አንቺ ሰዎችን ትገመግሚበታለሽ። ስለዚህ አጥተሽ እንዴት እንዳደረገሽ አይተሻል። አንቺ ባለትዳር እንኳን ሆኖ ሚስት እንዳለው እንኳን ደብቆሽ ሚስት እንዳለው እንኳን ስታቂ ጥለሽ ዋለትሽም አመንሺው። እንዴ አንድ አንድ ድንጋይ አንድ እንቅፋት የሚመታን አንዴ ነው ወይ? ሰው አንድ ጊዜ ነው አንድ ጉድጓድ ውስጥ የሚወድቀው? ከመለሰች በዚህ ጉድጓድ ለመውደቅ እንዳትሞክሪ። ከምንም በላይ ደግሞ ለራሷ ዋጋ የምትሰጥ ሴት ራሷን የምታከብር ሴት ለአንድ ወንድ ለሁለተኛ ጊዜ እንዲጎዳት እድል አትሰጠው። ልጅነት ሊሆን ይችላል ተሸውደሻል፣ እንጂ ኦሬዲ ገና አንድ ቤት መኖር ሳትጀምሩ ባለትዳር መሆኑን ሚስቱ ደውላ አውቀሽ ነበረ፣ ግን እሱን አመንሽው። እኔ እንደዚህ ጅል እንዳትሆኑ ነው ጠዋት ማታ መመክራችሁ። አትመኑ። ሚስቴ ባለትዳር ወንድ ሚስቴ ደስተኛ ስለማታረገኝ ነው። በእድሜ ስለምትበልጠኝ ነው። መልኳ ስለማያምር ነው። ቦርጫም ስለሆነች ነው። ሼፕ ስለሌላት ነው። አልወዳትም፣ አስገድዳኝ ነው። ቤተሰቡ አስገድዶኝ ነው። እንደዚህ ውሸት ውሸት። ወንድ ልጅ ካልፈለገ ማንም አያስገድደውም። ካልፈለገ ማንም አያስገድደውም። ጥሎ መውጣት ይችላል። ባለተዳር ሆኖ ስንት ጊዜ አብራችሁ ቆይታችሁ ሳታቂበት ቀርተሽ ባወቅሽ ሰዓት ኤክስኪውዞች ማቅረብ አንቺ በያዝሺው ሰዓት። እኔ እኮ ወድጄ አይደለም አልወዳትም እኮ ቤተሰብ አስገድዶ ድሮኝ እኮ ነው፣ በእድሜ ትበልጠኛለች እኮ፣ እንዲህ ናት እኮ፣ እንዲህ ናት እኮ። ውሸታም እስካሁን ደብቆች ኖሮ ስትይዥው ነው እጅ በእጅ ይሄንን የሚለው ውሸታም ስለሆነ ለምን ራስ ወዳድ ስለሆነ ሁሉ አይቅርብኝ ስለሆነ አንቺም እሷም አትቅሪብኝ፣ እዚህ ጋም እዛ ጋም ልደሰት። ሁሉም ሴት ጋር ያለው ነገር አንድ ነው። ምንም የተለየ የያዘ ረጅም አጭር ወፍራም ቀጭን ጥቁር ቀይ ይሆናል እንጂ ሁሉም የያዘው አንዳይነት ፈጣሪ አያዳላም። ለሁላችንም አንድ አይነት ቀዳዳን ይሰጠን። ምንም የተለየ ነገር የለም። ግን ሌባ ላመሉ ዳቦ ይልሳል። ሌባ ስለሆነ አመለኛ ስለሆነ እዚህም እዛ መልከክ ስከስ ስለሚፈልግ የትኛውም ነገር እንዳይቀርበት ስለሚፈልግ ብቻ ነው እንጂ ማንቺ ጉደቀነበት ሚስቱን ካልፈለጋት አይፈታትም። አንቺ ጋር መምጣት ሲያምረው፣ አንቺን መጥበስ ሲፈልግ፣ ሚስቱን መፍታት ሲንግል መሆን ከዛም በኋላ ሄዶ የፈለጋትን መጥበስ ማንከለከለው? እንደዚህ አመለኛ እና ሴሰኛ ወንዶች ማንከለከላቸው? ሲንግል ሆኖ እኮ በየቀኑ ከተለያየ ሴት ጋር መግባማት ይችላሉ። ማንከለከላቸው? ማንም ማሽ ጉድቀነበት። ግን አመለኛ፣ አመል አመል ሌባ ለአመሉ ዳቦ ይልሳል አይደል የሚባለው? አመለኛ ስለሆነ እቺን ወድሻለ፣ ያቺን ወድሻለ፣ በቃ ሁለቱም አይቀሩብኝ፣ ስግብግብ ስለሆነ ገባችሁ። ስለዚህ አንድ ጊዜ ሻውዶሻል። አሁን እውነት አላማ ካለሽ ለዚህ ሰውዬ እድል መስጠት ማትፈልጊ ከሆነ ቆራጥ ከሆንሽ ስልክ ቁጥርሽን ቀይሪ። ኬትም አያገኝሽም። ብሎክ ባደረገው በሌላ ስልክ ይመጣል። ልትቻልሽ ቁጥር ከቀየርሽ ግን ኬትም አባቱ አያገኝሽም። ኬትም ያንቺ ቆራጥነት ነው የሚያስፈልገው እዚህ ጋር እሺ። እንዲህ እኮ ብሎክ ምናምን ሁሉ ማጥፋት ይችላል። ግን ቤተሰብ ጋር ቤት ያውቃል መሄድ ራሱ ይችላል። እንደዚህ ልጄን አመጣለሁ ልጄን አመጣለሁ፣ ሂጅ እነሱ በሌሉበት ምናምን ሂጅ አመጣታለሁ። ይሄንን አሁን ብዬሽ፣ ልጅን ተመጣቢኝ እኔ እራሴ ነበር እኮ አባቷ እኮ ነው ያሳድጋት፣ አይበላት አሳድጋትማ ብዬሽ፣ አያሳየኝም ልጄን። አምጥቶ ሲጀመር አታውቂያትም ብሎ ነው የሚለኝ። ስለዚህ እሱን እፈራለሁ ማሬ። አንቺ ሀገር ቤት ለመግባት ያብቃሽ እንጂ ልጅሽን በህግ አፍንጫውን ይዘሽ ትቀበይዋለሽ። ይውሰድና ያሳድግ ወጪዋን ከቻለ ወስዶ ያሳድግ። አውቆ ነው ሰበብ ብር እንድትልኪለት ነው ልጄን እወስድ ያለው። እንደ አባቷ ከሆነ ውሰዳት ጎበዝ፣ በጣም ጎበዝ አባት ነህ አንተ። ጥሩ አድርገን እንደምታሳድጋት እተማመንብሃለሁ። ውሰዳት በይው። ታዲያ ብር ምልክልህ እንዳይመስል፣ አንተ ነህ አባት ነህ። በወጪ ወጪዋን ሙሉ ችለህ ታሳድጋታል። አሳድጋት። እስኪ አንድ ወር ሁለት ወር አንቺ ብር ሳትልኪለት እስኪ ያሳድግ ዞር ብሎ ያላየ። ስለዚህ ወላ ወይንሽ፣ ግን ማሬ፣ አቋም የለሽም። እድሜ ልክሽን እሱ አይደለም አቡዬ፣ እኔ ምንም አይደለም እሱን ፈልጌ ምናምን አይደለው። ግን ይቺን ብዙ ዋጋ የከፈልኩባትን ልጄ እንትን የአልፎ ቤተሰብ ብዙ ዋጋ ከፍሎላታ ወስዶ ሆነ ቦታ አስቀምጦ ልጅሽ እንዲያ እሱ ፍቅር ለልጅ የለውም። ለምን አላያትማ በስምንት ወሯ ነው አወቅቱ የጣላት፣ ፍቅር የለውም። ቱ ዋጋ ከፍ እንዳንቺ አቋም የሌላቸው ወላዋይ፣ ቆራጥ ያልሆኑ ሴቶች የእንደዚህ አይነት ወንዶች መጫወቻ ትሆናላችሁ። ልልጅሽ ልጁ ናት። ውሰዳት ካለ ውሰዳት፣ አሳድጋት ነው 100% ሹር ሆኝ የምነግርሽ ብር እንድትልክልት ነው ለልጁ እያሽ እንደማት ልክ ይነግራሽ፣ አባት ሆኖ የማሳደግ ግዴታ አለበት። ለምን ብራት ስለማትሰጭው። እሱ ብር ነው የሚፈልገው። ከአንቺ ዞር ብሎ አላየሽም፣ አይፈልግሽም፣ አይወድሽም። ሰራተኛ አይነት ብሎ ንቆሻል። ባለትዳር ሆኖ ነው አንቺን እንደውሽ የማይዞሽ የነበረው። ይሄ ሰው በጣም ባለጌ ሰው ነው። ገባሻል? አሁን ቁጥርሽን አፈላልጎ አንደኛ አንቺ አቋም ቢኖርሽ የመጀመሪያ ጊዜ ጓደኛሽ ቁጥርሽን ስሰጠ ጓደኛሽን ብሎክ ትጀምር አይልሽ። ስለናቀችሽ ነው ቁጥርሽን ሳታስፈቅድ ለእንደዚህ አይነት ባለጌ ሰው የሰጠችብሽ። ከዛ ተጫወተብሽ የወንድምሽን ቁጥር አወቀ ምን አለ ምን አለ ልጅሽ ወስድሽ እሱም ማያውቀው ቦታ ሌላ ዘመድ ጋር ማሳደግ ትፈ አቋም ካለሽ ቆራጥ ከሆንሽ ግን ስላልሆንሽ ነው ከሱ ጋር እስካሁን የምታወሪው አንቺ አቋም ከሌለሽ ቆራጥ ካልሆንሽ ደግሞ እድሜ ልክሽን በእሱ መጫወቻ ትሆኛለሽ እድሜ ልክሽን አሁን እሱ እዚህ እዛ እየተልከሰከሰ ነው አንቺ አረብ ሀገር እየሰራሽ እድሜ ልክሽን የሱ መጫወቻ ከዛ ትንሽ ዓመታት ከቆይ በኋላ ይቆጭሻል። ለሱ የሰጠሽው ጊዜ ለሱ ያጠፋሽው ገንዘብ ሁሉ ይቆጭሻል። ከራስሽ ጋር ትጣያለሽ፣ ትጸጸቻለሽ። እንደማይወድሽ እያወቅሽ የለፋሽ ያቃጠልሽው ዕድሜ ያቃጠልሽው ገንዘብ እንደ እግር እሳት ያንገበግብሻል። ስለዚህ ውዴ ንቂ ለእናትሽ ጀግና፣ ለልጅሽ ጀግና እናት መሆኑን እምትፈልጊው እኮ ነው። እንቂ ከዚህ በላይ ይሄ ሰውዬ እንድጫወትብሻት ቀጭ። ያቺን ሲጨርስ እኮ ነው። ያቺኛዋን ባለ ብሯን በልቶ በልቶ ጨረሳትና አንቺ አረብ ሀገር ስትመጪ አፈላልጎ ቁጥርሽን፣ ውይ ያለ አንቺ መኖር አልቻልኩም አለ። ውይ ብር፣ የአረብ ሀገር ብር መቅመስ ፈልጎ ነው። እና ማሬ ንቄ። እሺ እህቴ እሺ ውዴ፣ በጣም አመሰግናለሁ። ማርያም ጫንቋይ ነበር ስልሽ፣ በቃ ልጅኔ የሆነ ነገር ያነግብኛ ነው ብዬ እንጂ እኔ ለማውሰዱኝ ውሰዲያት ችግር የለውም ግን ብር እንድትልክለት ነው። በልጅሽ እያሳበበ ብርሽ እንዲበላ ስለፈለገ ነው። ውሰዳት በውስኪ